ሰላም ለእናንተ ይሁን። በዓለም ዙሪያ ያላችሁ ሁላችሁም የክርስቶስ ኢየሱስ ሰላምና ጸጋ ይብዛላችሁ። እህታችሁ ሜሮን ድንበሩ ነኝ ከምጸልይበት ከጽዮን ተራራ ጌታ የተባረከ ይሁን። እግዚአብሔር ባሳየኝ መልእክት ሁላችንም በአንድነት እንድንጸልይ ወደ እናንተ መጥቻለሁ። ሰሞኑ እየጸለይኩ እያለ የጌታ መንፈስ አንድ ነገር ተናገረኝ። ከፊታችን ባለው በዚህ በግንቦት ወር ላይ ድንገተኛ የሞት አዋጅ ለማድረግ በጨለማው ዓለም ታውጆ አየው። ስለዚህ ሁላችንም በጨለማው አለም የታወጀውን ድንገተኛ የሞት አዋጅ እያፈረስን እንድንጸልይ ስል ጥሬን አቀርባለሁ የእግዚአብሔር ቃል ሲናገር መዝሙር 91 ቁጥር 10 ላይ ክፉ ነገር ወደ አንተ አይቀርብም መቅሰፍትም ወደ ቤት አይገባም ነው የሚለው ይህንን ቃል ይዘን አሁን እንጸልያለን አባቶ በጌታ በኢየሱስ ስም ስለዚህ ሰዓት እጅግ አድርጌ አመሰግንሃለሁ አሁን በጌታ በኢየሱስ ስም ይህንን መልእክት ከሚከታተል ሁሉ ጋር በአንድነት እንጸልያለው በዚህ ከፊታችን ባለው ግንቦት ወር ላይ በጨለማው ዓለም የታወጀ የትኛውም የሞት አዋጅ በሰዎች ነፍስ ላይ በሴቶች፣ በወንዶች ላይ፣ በልጆች፣ በእናት፣ በአባቶች ላይ የታወጀ ድንገተኛ የሞት አዋጅ በጌታ በኢየሱስ ስም የፈረሰ ይሁን። አሁን እንጸልያለን፣ ከሰሜን ላይ፣ ከደቡብ ላይ፣ ከምዕራብ ላይ፣ ከምስራቅ ላይ የሞት አዋጅ በጌታ በኢየሱስ ስም የተሻረ ይሁን። ድንገተኛ የሞት አዋጅ በጌታ በኢየሱስም የተሻረ ይሁን። ሰዎች ለስራ በወጡበት ሊያስቀር ያለ በሚንቀሳቀሱበት እንቅስቃሴ ሁሉ እየተከተለ ድንገት ሊገድል ያለ አዋጅ በጌታ በኢየሱስ ስም የተሻረ ይሁን። ሰዎች በተኙበት እዛው ለማስቀረት የታወጀ የሞት አዋጅ በጌታ በኢየሱስም የተሻረ ይሁን። በጌታ በኢየሱስም ድንገተኛ የሞት አዋጅ የተሻረ ይሁን። በሕዝብ ላይ የታወጀ የሞት አዋጅ፣ ድንገት የታወጀ የሞት አዋጅ በክርስቶስ ስም ይሻር። በጌታ በኢየሱስም ዛሬ እናፈርሳለን። የጠላት ስራ ይፍረስ፣ እናፈርሳለን። የጠላት ምክር ይፍረስ። የሞትን መልእክት፣ የሞትን ድምፅ ይዞ የወጣ በምድሬ ላይ የወጣ ክፉ የጨለመ አዋጅ ከዚህ ደቂቃ ጀምሮ በኢየሱስ ስም የፈረሰ ይሁን። ለግንቦት ወር የታቀደ ለግንቦት ወር ቀን የተቀጠረ ድንገት ሞትን አደርጋለሁ፣ ድንገት የሰዎችን ነፍስ እነጥቃለሁ፣ ድንገት ሰዎች በወጡበት አስቀራለሁ፣ ድንገት ሰዎች በተኙበት አስቀራለሁ፣ ድንገት ሰዎች በሚንቀሳቀሱበት ስፍራ ሁሉ እገላለሁ ብሎ ይወጣ የሞት አዋጅ፣ የሞት ድምፅ በጌታ በኢየሱስ ስም የተሻረ ይሁን የተከለከለ ይሁን በኢየሱስ ስም የተሻረ ይሁን። እነሆ ዛሬ እንጸልያለን። እስራኤልን የሚጠብቅ አይተኛም ደግሞም አንቀላፋም ተብሎ ተጽፏል። እናቶችን እግዚአብሔር እንዲጠብቅ አባቶችን እግዚአብሔር እንዲጠብቅ ልጆችን እንዲጠብቅ እንጸልያለን። የሕዝብ መውጣት መግባት የተጠበቀ እንዲሆን እንጸልያለን። ሕዝብ ወጥቶ ሲገባ ሲንቀሳቀስ ሲሰ ራሴተኛ ሲነሳ እንዲጠበቅ ባንተ እንጸልያለን። ማንኛውም የጨለመው ዓለም ምክር በግንቦት ወር በሰዎች ነፍስ ላይ ድንገትን የሞት አዋጅ ይዞ የወጣ ድምፅ፣ የጠላት ድምፅ፣ የጠላት ሀሳብ ሁሉ በክርስቶስም ዛሬ የተሻረ ይሁን። መጽሐፍ ሲናገር ይህ ምክር አይሆንም፣ አይጸናም ተብሎ ተጽፏልና የጠላት ምክር በኢየሱስም አይሁን፣ አይጽና። ከሰሜን ላይ ከደቡብ ላይ ከምዕራብ ላይ ከምስራቅ ላይ ከአራቱ ማዕዘናት ላይ ጠላት ያቀደው ክፉ እቅድ አይሁን፣ አይጽና። ከህዝብ ዙሪያ በኢየሱስም የተሻረ የተከለከለ ይሁን። ሰላም ለህዝቤ ይሁን። ሰላም ለትውልዴ

እግዚአብሔር ሆይ ለስራ የሚወጡ ሁሉ ከፊታቸው እንድትወጣላቸው ተማሪዎች በትምህርት ቤታቸው በምህረት እንዲጠበቁ በቸርነት እንዲከለሉ እንጸልያለን። ለመሪዎቻችን ሰላም እንዲሆን እንጸልያለን። በመሪዎች አንግል የታወጀ ማንኛውም የጠላት አዋጅ እንዲፈርስ እንጸልያለን። የታቀደ የጠላት ምክር ሁሉ በኢየሱስ ስም እንዲፈርስ እንጸልያለን። በየትኛውም አቅጣጫ ድንገት ሰዎችን ሊገድል ድንገት የሰውን ነፍስ ሊነጥቅ በአየሩ ላይ በምድሩ ላይ የተነገረ የታወጀ አዋጅ ሁሉ በጌታ በኢየሱስም ሽረናል። በጌታ በኢየሱስም ሽረናል። የጨለማውን ዓለም ሐሳብና ፕሮግራም አፍርሰናል። በዚህ ግንቦት ወር ለህዝብ መልካም እንዲሆን፣ ድል እንዲሆን፣ ከፍታ እንዲሆን፣ ምስጋና እንዲሆን እንጸለለን። የጠላትን ሐሳብ በኢየሱስም ገልብጠናል። ያንተ ሐሳብ በምድራችን ላይ ይጽና። በእናቶች ላይ በአባቶች ላይ በልጆች በወጣቶች ሁሉ ላይ መልካሚቱ ሐሳብ ትጽና። ለህዝብ መልካም ይሁን። ለህዝብ ረፍት ይሁን። ለህዝብ ድል ይሁን። ለህዝብ ምስጋና ይሁን። ለህዝብ ማሸነፍ ይሁን። ይህ ስለሚሆን እናመሰግናለን። ሁሉ ለአንተ ክብር ይሁን። ጸሎታችንን ስለሰማ ተመስገን። ስለ መልካምነት ተባረክ። ሁሉ ለአንተ ክብር ይሁን። እንወድሃለን። በኢየሱስ ስም አሜን። ጌታ ኢየሱስ ክርስቶስ የተባረክ ይሁን። ይህንን መልእክት የምሰሙ ቅዱሳኖች ሁላችሁም በያላችሁበት በግንቦት ወር ላይ ጠላት ባወጀው አዋጅ ላይ ስለ ቤተሰባችሁ፣ ስለ ትውልዳችሁ እንድጸልዩ በጌታ ፍቅር አሳስባችኋለሁ። ደግሞ ይህ መልእክት የደረሳችሁ ሁላችሁም ለሌሎች መልእክቱ እንዲደርስ ሌሎችም ደግሞ በዚሁ መልእክት እንዲጸልዩ ሼር አድርጉላቸው። ጸጋ ከእናንተ ጋር ይሁን። እወዳቸዋለሁ። ክፉ ነገር ወደ እናንተ አይቀርብም፣ መቅሰፍትም ወደ ቤታችሁ አይገባም። ቤታችሁ፣ ህይወታችሁ፣ መውጣት መግባታችሁ ሁሉ በክርስቶስ ደም የተሰወረ ይሁን። ሰላማችሁ እጅግ የበዛ ይሁን። ከፍታችሁ እለት እለት የጨመረ ይሁን። ከጠላት ከድንገተኛ ሞት ከድንገተኛ ሀዘን ቤታችሁን ትውልዳችሁን እግዚአብሔር ይጠብቅ። ተባረኩልኝ። ጸጋ ከእናንተ ጋር ይሁን።